አፈቀረሽ፣ እህት አለ። በደምብ አደረገሽ። አዳምጪ፣ ትንሿ እቴ። በሶሻል ሚዲያም ሊሆን ይችላል፣ ደውሎም ሊሆን ይችላል፣ በአካልም ስትገናኙ ሊሆን ይችላል። ንግግሩ ራሱ ይለያል። ኢቭን ኢፍ ነገርኳችሁ እኮ አንዶን አንዱን ከማያፈቅራት ሴት ጋር ጊዜ ማሳለፍ አይፈልግም። የብዙዎቻችሁ ጥያቄ ነው፣ አይደውልልኝም፣ ቴክስት አያደርግልኝም፣ ቀንሷል ምናምን ሆኗል። በተደጋጋሚ ቪዲዮ ሰርቻለሁ። ትላንትና ታወሩ ከነበረ አሁን ላይ ማውራቱን ከቀነሰ፣ ትላንትና ይደውል ከነበረ አሁን ላይ መደውሉን ከቀነሰ ሪዝኖች አሉት። ያለ ምንም ምክንያት እዚህ ምድር ላይ ምንም ነገር አይደረግም ብዬ ደጋግሜ ነግራችኋለሁ። ስለዚህ ካፈቀረሽ ግን ቴክስት ያደርግልሻል። እንዴት አደርሽኝ ቆንጆ? ደናደርሽ ወይ ደናዋልሽ ወይ በላሽ ወይ ጠጣሽ ወይ

ቪዲዮ አልሰራም። ደስ ሲለኝ ልክ እንደዛው አልሰራም እና ደስ ወደኛል ደስ እንደላቸው ደግሞ ተስፋ አደርጋለሁኝ። በአንድ ቀን ከሚፍታኬ ጀምሮ በአንድ ቀን አንበሽ ብሸውናል። ከዛ ከትናንት ወዳ ደግሞ ትናንትና ደግሞ ቲክቶክ ላይ ፋብልጭ ብለዋው ሞቅ ደምቅ አድርገውናል። እንግዲህ ያው ታውቃላችሁ የእኔ ድክመቶች፣ ሴት ልጅ የሚያፈቅራት ወንድ ፍቅር ማፍቀር ምን እንደሆነ ከፉፉዬ ተማሩ። እኔ እኮ ግርም ይለኛል አንዳንድ ሰዎች ማለት ነው። ፈዋዲን ለመተቸት መጀመሪያ እንደ ፏል ለመሆን ደግሞ መወለድ ይጠበቅባቸዋል ለማለት ያክል ነው። እንደ ፍቅር ተማሩ፣ ውበት ተማሩ፣ መቻቻልን ተማሩ፣ መተናነስን ተማሩ። በስንቱ ነገር መሰላችሁ። እነዚህ ጨረቃ የሆኑ ልጆች ላይ ይህን ያክል ውርጅኝ። አንደኛውን ዘጋን ብለን ሳንጨርስ ሌላ ደግሞ ተከፍቷል፣ ተከፍቷል። ትናንትና ጀምረው ይኸው ይራገጣሉ። ቀኑን ለሊቱን፣ አደሩ ቀኑን ዋሉበት። እኔ ግርም የሚለኝ የሰው ደስታ የማያስደስተው ሰይጣን ብቻ ነው፣ ሰይጣን ብቻ ነው። ድሮም ገብተው ከቲሙ ውስጥ ከምን እንደመጡ አላቅም። እነዚህ ልጆች ከምን እንደመጡ እንደ እሳት እራት ብን ብለው መጥተው እሳት ውስጥ እንደሚገባ መጥተው ቲሙን ምንም ነገር ያለምንም ምክንያት ሲያምሱን፣ በመሀላችን ጭቅጭቅ ሲፈጥሩ፣ ችግር ሲፈጥሩ፣ ንዝንዝ ሲፈጥሩ፣ ፑሽ ፑሽ ፑሽ ሲሉ ብዙ እህቶችን አቋሰሉ። ከዛ በኋላ እህቶች ደግሞ ነገሮችን ወደኋላ እንተዋቸው፣ ትናንት አልፏለ ወደፊት እኛ እንሂድ፣ ይቅር እንባባል፣ ይቅርታ እንደራረግ፣ አንድነት ፍቅር ያሸንፋል ብለን ሰላም ፈጥረን ከእህቶቻችን ጋር አንድ ሆነ እንስራ፣ እንሳቅ፣ ሀዘናችንንም ችግራችንንም ሼር እንደራረግ ተብሎ አንድነት ተፈጥሮ ስንስቅ ስንጫወት ወደ ራሳቸው ደግሞ የሆነ ጎጥ ያዙ። የሆነ ጎጥ ያዙ። የሆነ ጎጥ ይዘው የሆነ ነገሮች ማድረግ ጀመሩ። ብሮክ የሁላችንም ወንድማችን ነው። እውነት ለመናገር በጣም ነው የምንወደው፣ በጣም ነው የምናከብረው። እናንተ ግን የልጁን እርገት አይደለም እኔም ጥላቻ የእናንተ ጥላቻ፣ መጥፎ ነገራችሁን አጉልቼ ስናገርባችሁ ሳየው ያለውን ነገር ስናገራችሁ ልክ እንደ ጥላት አድርጋችሁ ፈረጃችሁ ያዛችሁ። ድጋሜ አሁንም አሁንም አሁን ደግሞ ፉዓድ ማን ነው? ከፉዓዴ ዘላችሁ ወደ ብሩክ ሄዳችሁ። እሺ ይሁን። እናንተ በእናንተ ጠንክ እህቶች በጣም በደስታ የተቀበሉት እህቶች እህቶች እጃቸውን ዘርግተው የተቀበሉት እህቶች ብሩክን አሁን ላይ ያለው ነገር እናንተ በጀመራችሁት ሰዓት በጫራችሁት ሰዓት የልጁ ቻናል እንድንቀሳቀስ ከለከላችሁ ማለት ነው። በጥባጮች እባካችሁ እባካችሁ፣ እስኪ መጀመሪያ ሰው ሆኑ። ከሰውነት ተራ አትውጡ። ስፔሻሊ፣ ሴቶች ናችሁ። የተከበረች ነው ሴት ልጅ። የተከበረች የፈጣሪ ስጦታ ናት ሴት ልጅ። ሴት ልጅ ቁጥብ ናት ሴት ልጅ፣ ጠንካራ ናት ሴት ልጅ፣ ቻይ ናት ሴት ልጅ፣ ሁሉን ነገር አስተዋይ ናት፣ ልክ እንደ ፍቅርዬ አስተዋይ ሴት ልጅ። በቃ እናት ናት ሴት ልጅ፣ እህት ናት ሴት ልጅ፣ ልጅ ናት ሴት ልጅ፣ ሚስት ናት። ራሳችሁን በስልክ አርክሳችሁ ሳያችሁ በጣም ነው ያዘኑ። ትናንት ለተፈጠረው ሚስቲክ እናንተ መቼም ባለጌ የወረደ ምንጊዜም እንዴት ተዋለደ? ነው እኔ እውነት ለመናገር እንደተዋረዳችሁ ነው የማያችሁ። የተለየ ነገር አይደለም እኮ የሰው ላይ ደስታ እንደዚህ ድረስ ሰላማችሁን ይነሳችኋል ብዬ ፍጹም ጠብቄ አላቅም፣ አላቅም። ጥላቻ አለባችሁ፣ አለባችሁ፣ ድሮም ጥላቻ አለባችሁ፣ ቅናት አለባችሁ። ሲጀመርም ከቴሙ ውጭ የሆናችሁ ናቸው። አሁን ቴሙ ጋር ነበር ነው ብላችሁ የምታወሩ ሰዎች እየበጠበቃችሁ ያላችሁት። በጣም ወረዳችሁ። እንግዲህ ጨረቆች፣ እኛ ጨረቆች፣ እርግቦቼ፣ የኔ እርግቦች፣ የእኔ ስስቶች ማንኛውም ሰው ትናንትና ሳቃቸውን የትናንትና ቢዶዋቸውን አይቶ ያልተደሰተ የለም፣ ያልተደሰተ የለም። በጣም የተደሰቱት በጣም ከሚባለው በላይ። እባካችሁ አትለያዩ። እንደዚ አይነት ችግር በማላችሁ አትፍጠሩ። አንድ ሁኑ። ለቲሞቻችሁም ለአድናቂዎቻችሁ ምቹ ሁኑ። ቻናላችሁ እንድቀሰቅዝ እራሳችሁ አትፍጠሩ። ተፍ ተፍ ብላችሁ ስሩ። የተለያዩ ልጆች ገብታችሁ ኮሜንታቸውን አንብቡ። ጥሩ አስተያየት ገንቢ፣ ደስ የሚል ኮሜንት የተጻፈላችሁ አያችሁ። ሰው በቃ ሰው የሆነ ሰው በዚህ መልኩ ነው በትናንት ነው በዚች ቪዲዮ ላይ ስንት ሰው እንደ ይታዘብኩኝ ምን ያክል ደስተኛ እንደሆኑ ማለት ነው። አንዳንዶቻችሁ ሳ ከሰይጣን ዝምድና አለን ብላችሁ ይኸው ከእሷ አልፋችሁ እናትን የሞታ አባትን ድሮም አትወዷትም ስል በምክንያት ነው፣ ፍቅርዬን አትወዷትም። እናንተ መጀመሪያም አመጣጣችሁ ቲሙን ለመበጥበጥ ነበረ። ቲሙ ደግሞ ነቅቶ አንድ ሲሆንባችሁ ሰላም ሲፈጥር ያጠፋው ምን የጥፋተኝና ይቅርታ ሲጠይቅ የተበዳዎች ሚቅር ብሎ ሲል በቃ ነገሮችን መሆን ያለበት በአንድነት፣ በኅብረት መሄድ የምንችለውን ያክል ወደፊት እንሄድ። የልጆቹን እርገት የምንፈልግ የልጆቹን ለውጥ የምንፈልግ ለእኛ ለቲሙ ለውጥ የቲሙ ውጤት ማየት የምንፈልግ አንድነታችንን እናስተሳስራለን ብለን ስንል፣ ለምን እንደዛ አይነት ነገር ይፈጠረ? በመሃላቸው መበጥበጥ አለብን? የብሩክ ብለን መነሳት አለብን? ብሩክን በተለያዩ ነገሮች ላይ ፎዲን ያለውን ነገር እሱን ማንቋሸሽ እሱን መሳደብ ሞከራችሁ። አላችሁ አላችሁ አላችሁ ደከማችሁ። ሲደክማችሁ፣ አሁን ማን ላይ ተነሳችሁ ደግሞ ሄዳችሁ? ፍቅር ጋር ሄዳችሁ ፍቅር ከበፊት ጀምራ ማንም ሰው አይደለም። ፈጣሪ ሲወዳችሁ በሰው ይከባችኋል። እሷ ሲፈጥራት የሰው ውዴታ፣ የሰው ፍቅር፣ የሰው ሁለ ነገር ሰጥቷታል። ምንም ነገር ማድረግ አይቻልም። ገባችሁ? ትታደሉታላችሁ እንጂ አትታገሉትም እኮ ታደለችው። በቃ ፉፉዬም ታደሉ፣ ተሰጣቸው፣ ፈጣሪ አገዛቸው። ሲያግዛቸው ሲወዳቸው ሰው ሰጣቸው። ስለነሱ የሚጨነቅ የሚጠበቅ ደስ የሚሉ እህቶ ሰጣቸው። ምንም ማድረግ አይቻልም። በማስመሰል አይደለም። ገባችሁ?